የተለያዩ የንግድ ስራዎች ላይ ተሰማርታችሁ የምትገኙ ለእናንተ የሚረዳ አውቶማቲክ በሆነ መንገድ የሰራችሁትን ወይም ደግሞ የሸጣችሁትን ዋጋ አውቶማቲክ በሆነ መንገድ ማኔጅ የምታደርጉበትን እጅግ በጣም ቀላል መንገድ ይዤላችሁ መጥቻለሁኝ። ሞር ይሄ ዌብሳይት የምትጠቀሙ ካልሆናችሁ ነው የሚጠቅማችሁ ማለት ነው። ዴይሊ የምሰሩ ስራ ካለ እጅግ በጣም ቀላል በሆነ መንገድ ምንም አይነት መጭበርበር ሳይኖር አውቶማቲካሊ ኮምፒውተራችሁ ላይ የተሸጠውን ዕቃ በመመዝገብ አጠቃላይ በየዕለቱ ሊሆን ይችላል፣ በሳምንት በወር ምን ያህል እንደሰራችሁ በቀላሉ ቼክ የምታደርጉበትን አሰራር ነው ይዤላቸው የመጣሁት። ይህ ማለት ነው ማይክሮሶፍት ኤክሴል ላይ ነው የምንጠቀመው። እጅግ በጣም ቀላል በሆነ መንገድ ነው የማሳያችሁ ማለት። ስለዚህ በደንብ ተከታተሉ። ለቻናላችን አዲስ የሆነችው ቻናላችን አሁኑኑ ሰብስክራይብ በማድረግ ጀምሩ። አሁን ቀጥታ ወደ ነጥባችን እንሄዳለን። እዚህ ጋር እንደምትመለከቱት ለምሳሌ እዚህ ጋር እኔ ዳታውን ያስገባሁትኝ ለምሳሌ የስቴሽነሪ ባለቤት የሆነ ሰው ካለ የሱን ዳታ ሬጅስተር የሚያደርግበት በተለያየ አይነት መንገድ ሊሆን ይችላል። እኔ ሳምፕል ዳታ ነው እዚህ ጋር ያስቀመጥኩትኝ። ሞር መያዝ ያለባቸው እዚህ ጋር ብዛትና አጠቃላይ ዋጋ የምትለዋን ኮለመን እሱን ሪፈረንስ በማድረግ ስለሆነ የምንሰራው እናንተ ከዚህ በኋላ ያለውን የፈለጋችሁትን ያህል ዳታ መጨመር መቀነስ ትችላላችሁ ማለት ነው። ኦኬ እዚህ ጋር አሁን ለምሳሌ እንደምትመለከቱት የእቃው ስም አለ የአንዱ እሽግ ዋጋ አለ። ለምሳሌ ወረቀት 850 ከሆነ ኤፎር ወረቀት 850 ብር ከሆነ ያው ሳምፕል ነው ሊሆንም ላይሆንም ይችላል። አሁን ያለውን ዋጋ አላውቅም፣ ግን 850 ከሆነ ብለን እናስብና ይሄን ዋጋውን በዚህ መልኩ እናስገባለን። ለምሳሌ ቡና እስክሪብቶ እሽጉ 350 ብር፣ ቢክ እስክሪብቶ እንዲያልን፣ ዋጋውን እያንዳንዱ የሽጉ ሊሆን ይችላል ወይም ደግሞ ዩኒት ፕራይሱንም ከፈለጋችሁ እዚህ ጋር ታስቀምጣላችሁ። ሙሉ የ የእቃዎቻችሁን ስም በዚህ መልኩ ሙሉ ትደረድራላችሁ። ከዛ በኋላ ደግሞ እያንዳንዱን ዋጋ ወይም ደግሞ የፓክ የተደረገበትን የአይተሙን ዋጋ ሙሉ እዚህ ጋር ትዘረዝራላችሁ ማለት ነው ኦኬ። ከዛ በኋላ የምንሰራው እዚህ ጋር አሁን ብዛት ብቻ ይገባና አጠቃላይ ዋጋ ምን ያህል እንደሆነ እዚህ ጋር ካልኩሌት እያደረግልናል። ማለት ለምሳሌ አንድ ነጋዴ መጥቶ ይሄን ይሄን ወረቀት ለምሳሌ አምስት የሚገዛ ከሆነ ብዛቱ ወረላ አምስት አምስት እንጽፋለን ማለት ነው። እዚህ ጋር መተን ገና ካልኩሌተርን ወስደን ማባዛት፣ መቀነስ፣ መደመር ምናምን እዛ ከምንሄድ አውቶማቲክ በሆነ መንገድ ልክ ብዛት ብቻ ስናስገባለት ራሱ እዚህ ጋር አውቶማቲክ የሆነ አጠቃላይ ዋጋውን ብዛቱን ራሱ አባዝቶ እንዲሰራለን የምናደረግበት መንገድ ስለሆነ ይሄን አሳያቸዋለሁኝ ማለት ነው። ቀጥታ ምንድን ነው የምታደረጉት፣ አጠቃላይ ዋጋ ይሄን ዳታ በዚህ መልኩ ካዘጋጃችሁ በኋላ እናንተ የፈለጋችሁትን መጨመር ትችላላችሁ። በዚህ ቅድም እንደነገርኩት የከስተማይዝ አድርጋችሁ ሰፋ ማድረግ ትችላላችሁ። እጅግ በጣም ሲምፕል በሆነ መንገድ ነው እኔ እዚህ ጋር ያስቀመጥኩት ዳታውን። ስለዚህ ሞር ፎከስ አሁን እዚህ ጋር የምታደረጉት ዳታው ላይ ነው ማለት ነው፣ አሰራሩ ላይ ፎከስ እናረጋለን ማለት ነው። ኦኬ፣ ቀጥታ አሁን አጠቃላይ ዋጋ በሚለው ቦክስ ላይ እንሄድና ኢኳልቱ ብለን እንጽፋለን ማለት ነው። ኢኳልቱ እንላለን ቀጥታ በቀላሉ ምንድነው የምናደረገው የ እሽጉን ዋጋ ሄደን ክሊክ እናደርጋለን ማለት ነው። እሽጉን ወይም ደግሞ እናንተ የአይተሙን ፕራይስ አስቀምጣችሁ ሊሆነ ዩኒት ፕራይሱን ማለት ነው። እዚህ ለሳምፕል ያስቀመጥኩት አሁን የእሽጉን ዋጋ ስለሆነ እሱን እጄ ክሊክ አደርጋለሁኝ። ከዛ በኋላ ታይም ስላለሁኝ ማለት ነው ታይምስ ስላለው ታይምስ እንግዲህ አስትሪክስ ነው የምንጠቀመው ኮምፒውተር ላይ እንደምታውቁት ማለት ነው። ታይምስ ካለር ካድርግን በኋላ እዚህ ጋር ብዛቱ የሚቀመጥበትን ሴል ሄደን ክሊክ እናደርጋለን። ባዶ ቢሆንም ማለት ነው እንግዲህ ባዶ አድርገ ነው፣ ምክንያቱም በኋላ ነጋዴው መጥቶ ሲገዛ ብዛቱን እዚህ ጋር ስለምናስገባ ማለት ነው። እዚህ ጋር ያለውን ደግሞ እኛ አነካውም ማለት ነው። አጠቃላይ ዋጋውን እኛ ምንም አነካውም። ራሱ ካልኩሌት አድርጎ ነው የሚያስቀምጥልን ማለት ነው። ስለዚህ በዚህ መልኩ ካስቀምጥም በኋላ ኢንተር እንላለን ማለት ነው አለቀ አሁን ዜሮ ብሎ ነው ያለው እዚህ ጋር ዜሮ ያለው ለምንድን ነው አጠቃላይ ወይም ብዛቱ ስላልገባለት ማለት ነው ለምሳሌ ከስተመር መጥቶ እሽጉን ለምሳሌ ስድስት ወስዷል እንበል ስድስት አልኩኝ ስድስት ብዬ እዚህ ጋር መጥቼ ይሄን ክሊክ ሳደርግ ልክ ክሊክ ሳደርግ እራሱ አባስቶ ያስቀምጣ ነው የስድስቱ ስንት አደረገ ማለት ነው አምስት ሺህ አንድ መቶ ማለት ስለዚህ ምንድን ያደረገው አሁን ስምንት መቶ ሀምሳ ሲባዛ ስድስት አደረገና በዚህ መልኩ አስቀምጠ ማለት ነው ስለዚህ ይሄ እጅግ በጣም ቀላል እና ምንም አይነት ኢረሮች የማይ... ምክንያቱም ካልኩሌተር ላይ ስንጠቀም ኮንሽስ ሆነን ላይሆን ይችላል ካልኩሌት የምናደርገው ማለት ነው። ስለዚህ ስህተቶች ሊፈጠሩ ስለሚችሉ ኮምፒውተር ደግሞ ያው እንደምናውቀው አይሳሳትም ፎርሙላውን ስናስገባ ካልተሳሳትን በስተቀር ማለት ነው። ስለዚህ ፎርሙላውን ስናስገባ ቅድም ያሳያችውን ፎርሙላ ስናስገባ እሱ ላይ ብቻ ጥንቃቄ እናደረጋለን፣ ቀሪውን ራሱ ይሰራልና ማለት ነው። ስለዚህ ይሄን በዚህ መልኩ ብትጠቀሙ ብዬ ለእናንተ አስቤ ነው እንትን ያልኩት ማለት ነው። ስለዚህ ፎርማቱን ላስተካክልና ሴንተር ላይ እንዲቀመጥ እንዲሰልግ አድርጌ ሴንተር ላይ ላደርገው ኦኬ ስለዚህ አሁን በአጭሩ አሁን እንዳሳየኋችሁ ምንድን ነው የምታደርጉት ኢኳልቱ ትላላችሁ እዚህ ጋር መታችሁ የእሽጉን ዋጋ ክሊክ ከዛ በኋላ ታይም ስንላለን ሪፈረንሷ ቁጥሩ አይጻፍም እዚህ ጋር ትልቅ ስህተት እንዳይፈጠር ስምንት መቶ ሃምሳ ብዬ ብጽፋውን አይሆንም ማለት ነው ምክንያቱም ሌላ ጊዜ እዚህ ጋር መታችሁ መቀየር ትችላላችሁ የራሳችሁን ማለት ነው መቀየር ትችላላችሁ፣ እዚህ ጋር መታችሁ ለምሳሌ ቫሊዩ ሊቀየር ይችላል። የአንዱ ሺህ ዋጋ የሆነ ሰዓት ላይ ሊጨምር ሊቀንስ ይችላል አይደል? በዛ ሰዓት ላይ አፕዴት ስለሚደረግ ይሄ ቁጥሩ አይጻፍም ማለት ነው እዚህ ጋር ኦኬ። እሱንም አሳያችኋለሁኝ። ታይም ስንልና እዚህ ጋር ባዶ ቢሆንም መተን ክሊክ እናደርጋል። ከዛ በኋላ ኢንተር እንላለን ማለት ነው። አሁን ወደ ታች ድራግ እንላለን። አሁን ዜሮ ብሎ ነው መቀመጥ ያለበት ማለት ነው። ዜሮ ያለው ለምንድን ነው? የብዛቱ ዋጋ ስላልገባለት ማለት ነው ታይምስ አሁን ለምሳሌ እሱ አባዝቶ ያለው 850 ሲባዛ ባዶውን ዜሮ ብሎ ነው ተረድቶ ያለው ማለት ነው አሁን ቁጥሩን ብቻ ማስገባት ነው እዚህ ጋ ለምሳሌ ቁጥር እያስገባን እንመልከት ለምሳሌ አምስት አያቸዋለን 4250 አውቶማቲካሊ አባዝቶ አስቀመጠ ማለት ለምሳሌ የዚህን ስድስት ብል በዚህ ለምሳሌ ይሄ አስር ከሆነ አስር አያቸዋለን ሙሉ አሁን እነዚህ ዳታዎች የተሸጡ እየተሸጡ ካሉ በዚህ መልኩ መታችሁ ብዛቱን ብቻ ታስገባላችሁ አጠቃላይ ዋጋውን እራሱ ካልኩሌት እያደረገ ያስቀምጥላችኋል ማለት ነው። ለምሳሌ ይሄን እንደዚህ አልኩኝ፣ ይሄን እንደዚህ፣ ይሄንም እንደዚህ፣ ይሄንም እንደዚህ። ይኸው በምትመለከቱት መልኩ አጠቃላይ ዋጋውን በዚህ መልኩ አስቀመጠ ማለት። አፕዴት ማድረግ ለምሳሌ በስተት የገባ ብዛት ቁጥር ካለ ለምሳሌ እዚህ ጋር በለት አርበለት ብያለሁ። በስተት የገባ ካለ እሱ መቀነስ ይችላል ማለት። ለምሳሌ ይሄን ዘጠኝ ላርክ ውስጥ ዘጠኝ ኢንተርቭል እራሱ አውቶማቲካሊ እዚህ ጋር እንደምትመለከቱት አፕዴት ያደርጋል ማለት ነው። ኦኬ አንዳንዴ ደግሞ የእቃ ዋጋ ሊጨምርች ሊቀንስ ይችላል። ስለዚህ ለምሳሌ ከጨመረ በሚጨምርበት ሰዓት ላይ የአንዱን እሽግ ዋጋ ለምሳሌ የወረቀቱ 850 የነበረው 860 ሆኖ ከሆነ ቀጥታ ምንድነው የምናደርገው ማጥፋት ሳይጠበቅብን እዚህ ጋር ያለውን ነገርም ምንም መንካት አይጠበቅብንም ማለት ነው። ቀጥታ ምንድነው የምናደርገው 860 ብላ ብለን እንጽፋለን። አውቶማቲካሊ ቅድም የነበረው 4250 ብር ነበረ፣ እዚህ ኢንተር ልክ ኢንተር ስል ራሱ አፕዴት ያደርጋል፣ 4300 ሆነ ማለት ነው። ስለዚህ በዚህ መልኩ አውቶማቲካሊ። ካልኩሌተር ስራ ማለት ነው። ስለዚህ ብዛቱን ብቻ በማስገባት አጠቃላይ ዋጋውን ደግሞ እራሱ ካልኩሌት እንዲያደርግልን ማለት ነው። አንድ ከሰምር መቶ እነዚህ እቃዎች ሲወስድ ቁጥሩን ብቻ እኛ እነግረዋለን። ካልኩሌት ወደ መፈለግ ካልኩሌተር ወደ መፈለግ አንሄድም ማለት ነው። ስለዚህ እጅግ በጣም ቀላል በሆነ መንገድ በዚህ መልኩ መስራት ትችላላቸው ማለት ነው። አጠቃላይ ድምሩን ደግሞ መስራት ከፈለጋችሁ ለምሳሌ ቶታል ቶታል ድምሩን አጠቃላይ የተሸጠውን ለምሳሌ ይሄ ዕለታዊ ሽያጭ ከሆነ ይሄ መስራት ከፈለጋችሁ እንደምታደርጉት ኢኳል ቱ እንላልና ሰም ብለን እንጽፋለን እንዲደምርልን ማለት ነው። ሰም እንላለን። ይሄ ሰም መስሪያ መንገዶች ናቸው ብዙ ከስር ያሉት። አሁን የመጀመሪያውን የምጠቀመው ሰም ማለት ኢኳልቱ ካርን በኋላ ሰም እንላለን። ደብል ክሊክ፣ ከዛ በኋላ ይሄን ወደታች ድራግ ማድረግ ሙሉ ማለት ነው። ከዛ በኋላ ኢንተር እንላለን። ይሄው አጠቃላይ ደምሮ በዚህ መልኩ አስቀምጥልን ማለት ነው። ቁጥሩን በአካውንቲንግ ቁጥር እንዲያስቀምጥልን እቺ መተን ክሊክ ማድረግ እንችላለን ማለት ነው። በዚህ መልኩ ያስቀምጥልናል ማለት ነው። ስለዚህ ይሄም አውቶማቲክ ነው። እዚህ አፕዴት ሲደረግ እዚህም አብሮ አፕዴት ይሆናል። ለምሳሌ እዚህ ጋር አሁን 132550 ብር ነው አይደል ያለው? የሆነ ነገር አብዴት እናድርግ። ለምሳሌ እዚህ ጋር ብዛቱን እንቀይር፣ ሁ ብዛቱ የሆነ አስር ዕቃ ሌላ መጨመር እፈልጋለሁ ካለ የከስተመር ስለዚህ ቀጥታም እንደምንዳረቀ አስር ደመር አስር ሃያ ነው። ስለዚህ ሃያ ብቻ ብለን እንጽፋለን ማለት ልክ፣ ሃያ ስንል እዚህ ጋር ያለው አብዴት ይሆናል። እዚህ ጋር ማ ያለው አብዴት ይሆናል ልክ አሁን ሁለት ሺህ አምስት መቶ ነበረ መጀመሪያ ያስሩ ዋጋ ማለት ነው። ስለዚህ ልክ ኢንተር ልክ ስነካው 5000 ይሆናል። እዚህ ጋር መጥቶ ራሱም አፕዴት ይሆናል ማለት ነው። ስለዚህ ይሄ ማይክሮሶፍት ኤክሴል ያቀረበው እጅግ በጣም የሚገርምና ደስ የሚል ፊቸር ነው፣ ስራን የሚያቀል ማለት ነው። ስለዚህ ዌብሳይት የማትጠቀሙ ከሆነ ይሄን አውቶማቲክ በሆነ መንገድ በዚህ መልኩ መስራት የምትችሉበት አጋጣሚ ይፈጥርላቸዋል ማለት ነው። ስለዚህ ይሄን ቪዲዮ በዚህ መልኩ ተጠቀሙበት ከወደዳችሁ ደግሞ ላይክ ማድረግ እንዳረሱ ለሌሎች ድረስ ደግሞ ሼር አድርጉ። ለቻናላችን አዲስ የሆናችሁ ቻናላችንን ሰብስክራይብ በማድረግ እንደዚህ አይነት ጠቃሚ ትምህርቶችን አገኙ እንላለን። መልካም ቆይታ።